መግቢያ አልሰራም። እንግዲህ የባህል ስጥታ ሽሰንን የባህል ስጥታ ይሄን ይመስላል። መግቢያ እንሰራለን። ቆይ

ሰላም እግዚአብሔር ተወላችሁ ይሁን። ውድ ያያሉ የለብለ እግዚአብሔር ልጆች፣ ዛሬ የምንገኘው እንግዲህ በያሬድ ጋ ነው። ምክንያቱም እሱ ጋር አረጋውያን አሉ። በአለን መዋል አጣታቸው እናቶቻችን የተወሰነ ድጋፍ ለማድረግ ወይም ለፋሲካ ልናቶቻችን አብልልን ላላችሁኝ፣ እኔ ፋሲካ ከወጣ ወደ ከምደግስ ብዬ የምችለውን አስቤዛ ይዤ መጥንቻለሁ። ወደ አራት መቶ እንቁላል ሰማንያ ዘይት ወደ ሰማንያ የሚሆን ሽንኩርት እንዲሁም ደግሞ የተለያዩ ነገሮች ይዘመተናል አብረን ፓስታ መጨመር ይሆናል ይህንን በረከት የተሳተፉት ወልደ መድህን ይባላል አንድ ወንድሜ ወለተ ሰንበት ወለተ ጻድቅና አስካለ ማርያም እንዲሁም ደግሞ አንድ እህቴ የልጄ ልደቷ ወይም ክርስት ልደቷ ነበረ የልደቷን ብር የትም ከማውለው እዚህ ወልላት ብላል ባለልደቷ ግን ወለተ ስላሴ ትባላለች ባለልደታ ነገር ግን የቤተሰቡን ክርስትና ስምሰታኝ ነበር። ወለተ ኢየሱስና ወልደ ቄርቆስ፣ ወልደ ሚካኤልና ወልደ ልደታ ይባላሉ። ቤተሰቦቻቸው እህታችን እንኳን ተወደድሽ ብለናል። ሌሎቻችሁም የዜ በረከት ተሳታፊ ቢሆናችሁ እግዚአብሔር በወጣ ይተካላችሁ ስላለች ህይወቱን በዚህ

ያሬድ ሰውኛ በጎ አድራጎት ማህበር ችግረኛ እግዚአብሔር የተመሰገነ ሰሞኑን ወይም ደግሞ ሁለቱም የጾም ወራታ ናሳን ነው። ቢያሬድ ሰውኛ በጎ አድራጎት ማህበር በተለያዩ በጎ ሰዎች አማካኝነት የመገባ ስነ ስርዓትና አሁን ደግሞ በወቅቱ ላይ ደግሞ ይካራል ደግሞ የበጎ ስጦታ የባህል ስጦታ እያከናወንን ነው። ሳምንቱን በሙሉ በዛ ነው፣ በባህል ስጦታና በምገባ ነው እያሳለፍን ያለነው። የዛሬው እንግዲህ እንግዳችን ወለተ ማርያም ትባላለች። በነገራችን ላይ ወለተ ማርያም ከዚህ በፊት አስታውሳለሁ በያሬፌኛ በጎ አድራጎት ማህበር በችግረኛ ቤተሰቦች ተመረቃ የተዳረች መንፈሳዊ እህታችን ተሳፋት

እንዲው በላይ በላይ ይስጥህና እንደዚህም ይረዳል። የልጅ ልጅ አልጅ እግዚአብሔር ይስጥልን። እንደው አንተ ያልከው ሁላ አንተን የተጠቃቃ ሁላ ሁሉም ሽልም ወጥቶልን ደሞ ለከድሞ ሰው ይበልልን። እሰይ አንተ ልጅ ተባረክ። ብርኩ ውለተ ማርያም ተባረኩ። ብርኩ ዘራችሁ ይባረክ። ኤውዲሃን ዝቅ ብሎ ለአመት በዓል ቀርቶ እስኪ እንያቸው ማለት እንደዚህ ነው እንግዲህ ሀብታም ጠፍቶ ነው። ከእናንተ በላይ ትልልቅ አሉ። እኒያቸው አላሉም፣ እና አሁንም እንያቸው የሚል ልጅ ውለዱ፣ ክበዱ። እግዚአብሔር ይስጥልኝ። አሰናቂ መንግስቱ፣ አሰናቂ ቀጥሉ። በተራ በተራ እያደረግን ነው ያለ ነው። እንቁላል አለ፣ ሽንኩርት አለ፣ ሁለት ዘይት አለ። እናመሰግናለን መርቀው

በነገራችን ላይ ከነ ቤተሰባችሁ የበዓላት ቀን የበዓሉ ቀን ላይ ጠርተናቸው አይደል? ቤተሰባችሁ እዚህ ከእኛ ጋር ከእኛ ጋር ታከብራላችሁ ወደ ተማሪያ

እግዚአብሔር አምላክ ስጡ ይሰጣችኋል እና በዚህ በሰጠሹ ልክ ሳይሆን ከዚህ ግጥፍ አርጎ ይስ እድሜሽን ይስጥ፣ ጤናሽን ይስጥ፣ ዘሪሽን ይባርክል። እኛ ምክንያት ዛሬ ይሄ በዓል ከባድ በዓል ነው። እነኝህም ደካማ ወገኖቻችንን በመርዳትሽ ክርስቶስ ከአንቺ ጋር ይሁን። ክርስቶስ ይርዳጅ። ሰፋ ያለ ነገር ይስጥሽ። ሁል ጊዜ ለመስጠት ያብቃሽ። የማይቋረጥ ሀብት ይስጥሽ ከኛ በተረፈ እመቤት።